ሰላም ሰላም ሰላም ሰላም ውድ ዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ በአዲስ ቻናል መከሰቴን ላበስራችሁ እወዳለሁ። እንግዲህ እንደምታውቁት ላለፉት ሁለት ዓመታት ወተናል ወርደናል፣ በአቅማችን ልክ ማህበረሰቡን አገልግለናል። ለማስታወስ ያህል ጥቂቱን ልጠቅስ እወዳለሁ። እንግዲህ ሁላችሁም እንደምታስታውሱት አንድ ዮሴፍ የተባለ ወንድማችንን ጫካ ውስጥ አግኝተነው ነበር። ጫካ ውስጥ ስናገኘው ደግሞ የነበረበት ሁኔታ ራሱን ዝንጀሮ አድርጎ ወስዶ ከማህበረሰቡ ተነጥሎ አንተ ዝንጀሮ ነህ ተብሎ ጫካ ውስጥ ኑሮን አድርጎ ሲኖር ነበር ያገኘ ነው። ከዛ በኋላ እንግዲህ በዮሴፍ ያየነውን መከራ ታስታውሳላችሁ። እሱን ከቤተሰቡ ጋር ለመቀላቀል፣ እሱን ከማህበረሰቡ ጋር ለመቀላቀል፣ እሱን ሰው ለማድረግ ያልጣርነው ያልሄድንበት መንገድ የለም። በእርግጥም ሰው ነበርና ማህበረሰቡ ተቀብሎት ከዛ በኋላ እንግዲህ ዮሴፍ የቤት ባለቤት ሆኖ እንደተጠናቀቀ ታስታውሳላችሁ። እንደ ሁለት ውስታ ከዮሴፍ ቪዲዮ ትንሽ ቆርጬ ላሳያችሁ። ቆይ ቆይ፣ ተረጋጋ ተረጋጋ። ሰዎች ይፈሩኛል። ሌላኛው በእጅጉ የተፈተንበት ኬዝ ደግሞ የአቶ መስፍን ጉዳይ ነው። በአቶ መስፍን ጉዳይ እንግዲህ ረዥም ጊዜ ለፍተናል፣ ወተናል፣ ወርደናል፣ አካላዊ ጉዳት ደርሶብናል። በእኔና በባልደረቦቼ ላይ ከፍተኛ ጉዳት እስኪደርስ ድረስ ተፈትነናል። እንግዲህ ሁላችሁም እንደምታስታውሱት የአቶ መስፍን ጉዳይ እየተወሳሰበ እየተወሳሰበ እየተወሳሰበ መጥቶ ፕሮግራም እየሰራው ባለሁበት ሁኔታ ራሱ ራሴን እስከ መሳት የደረስኩበት ሁኔታ ተፈጥሮ ነበር። ያለፉትን ሁለት ዓመታት እያንዳንዷን ቀን በፈተና ውስጥ ሆነን አሳልፈናል። ለብዙ ሰዎች መፍትሄ በሆንበት ልክ ደግሞ የራሳችን ቤት ተመሰቃቅሏል። አሁን ያጋጠመ ነገር ሃይፐርቴንሽን ነው። አብዛኛዎቹ ሰዎች እንደሚያጋጥማቸው ካለበት የስራ ጫና የተነሳ ብዙ ስትረሶች አሉ ብዙ እንቅልፍ ማጣቶች አሉ፣ ያሉ ፍሉድ መጠኖች በጣም ቀንሰዋል። ከገዛ ፍቅረኛ ጋር እስከ መለያየት እጮኝነቴን እስከ ማፍረስ ደርሻለሁ። ይህ ሁሉ የሆነው እንግዲህ በዚህ ስራ ነው። ይህንን ያክል ዋጋ የከፈልንበት ስራ ዛሬም ለማስቀጠል ተስፋፍተን ለመምጣት አስበናል። እንግዲህ ከዚህ በኋላ በዚህ በምታዩት ቻናልና ቻናል ብቻ እመጣለሁ ማለት ነው። ከዚህ በፊት ለብዙዎች መፍትሄ ይሆነናል፣ አሁንም ለብዙዎች መፍትሄ መሆናችን ይቀጥላል። እኛ እስካለን ድረስ ሀገራችን ላይ በዳይ ደረቱን ነፍቶ እንዲኖር አናደርግም። ይሄ ለራሳችን የገባ ነው ቃል ኪዳን ነው። ደግሞም ሁላችሁም እንደምታውቁት ሀገራችን ላይ ያላየ ነው ያልሰማነው እንጂ ያልተደረገ ምንም ነገር የለምና እነዚህን የተደረጉትን ነገሮች እያነፈነፍን ከመፍትሄ ለማድረስ ቆርጠን ተነስተናል። እንግዲህ እንደምታዩት በአዲስ ስቱዲዮ እና በአዲስ አሰራር ተመልሰን መተናል ማለት ነው። ዛሬ እናንተ ፊት የመጣውበት ዋነኛው ምክንያት ይህንን አዲሱን ቻናል ከዚህ በኋላ በዚህ በአዲሱ ቻናል ብቻ ነው እና የምታገኙኝ፣ ሼር፣ ኮመንት፣ ሰብስክራይብ እንድታደርጉት ነው። ከምንም በላይ የእናንተ ሰብስክሪፕሽን ያስፈልገናል። የእናንተ ሐሳብ በርታ ማለት መደገፍ እዚህ አድርሶናል። ሁላችሁም እንደምታስታውሱት እጅግ በጣም ለአይምሮም ለመስማትም የሚከብዱ ብዙ ውስብስብ ነገሮች አጋጥመናል። በፈጣሪ እርዳታ ግን እነዛን ነገሮች ከጥግ አድርሰናል። ለጆሮ የሚከብዱ ነገሮች በዚህ ሁለት ዓመት ውስጥ ሰምተናል። ለምሳሌ አንዲት ሴት ከሁለት ብልት ጋር ተገኝታ ነበር። በፈጣሪ እርዳታ በእኛ ርብርብ እንግዲህ እቺ ሴት ጤናማ የሆነ ትዳር እንድትይዝ ጤናማ የሆነ ሕይወቷ እንዲቀጥል ታይላንድ ድረስ ሄዳ እንድትታከም እርዳታ እስከ ማድረግ ድረስ ደርሰናል ለእኛ እነዚህ ትልልቅ ስኬቶቻችን ናቸው እናንተ የምታስታውሷቸው በዚህ ሁለት ዓመት ጉዞ ውስጥ የሰራናቸው የወጣንባቸው የወረድንባቸው እናንተ የምታስታውሷቸው እጅግ በጣም ብዙ መፍትሄ የሰጠንባቸው ጉዳዮች አሉ ለእኛ እርካታችን እሱ ነው ለእኔ እርካታ የሱ ነው። ለእኔ ሽልማቴ እሱ ነው። እስከ ዛሬም ድረስ ስሰራ የነበረው ስወጣ ስገባ የነበረው ሌላ ጥቅም ወይንም የተለየ ነገር ስለማገኝ ሳይሆን ሰዎች ሲደሰቱ የማየው ነገር ደስ ስለሚለኝ ብቻ ነው። ከምንም በላይ ደግሞ እናንተን አምኜ በእናንተ ተማምኜ በዜሮ ሰብስክሪፕሽን ይሄንን ቻናል ጀምር ያለው እንግዲህ ዜሮ ሰብስክሪፕሽን ማለት ምን ማለት እንደሆነ በደንብ ይገባቸዋል። እናንተ እናንተን ተማምነን እናንተ ይህንን ቪዲዮ ለሺዎች ታደርሱልን አላችሁ፣ ወደ ቀደመው እይታችን ትመልሱን አላችሁ ብለን ነው እንግዲህ ከዜሮ ጀምር ነው፣ ከዜሮ ጀምረናል። ከዚህ በኋላ እንግዲህ በዚህ ቻናል ብቻ ነው የሚገኘው በዚህ ቻናል ብቻ ነው። ስራዬን የምቀጥለው እንግዲህ የብዙዎቻችሁን ድጋፍ ስለ እውነቱ ከሆነ አሁን ደግሞ ከልመና በማይተናነስ መልኩ ማለት ነው የብዙዎቻችሁን ድጋፍ የምፈልግበት ሰዓት ነው። ይህንም ቪዲዮ የምታዩት ሰዎች ሰብስክራይብ አድርጉ፣ ለሰዎች እንዲደርስ ሼር አድርጉልን። እንዲሁም ደግሞ ከኛ ጋር አብራችሁ መስራት የምትፈልጉ ሚዲያዎች፣ ኮላብ ማድረግ የምትፈልጉ በዚህ ዘርፍ የምትሰሩ ሰዎች ካላችሁ ለእናንተም ጥሪ አቀርባለሁ። እንግዲህ የተለያዩ ሚዲያዎች አሉ። ተለያይተን ነው ስራዎችን የምንሰራው። ብንቀናጅ አንድ ላይ ብንሰራ ደግሞ የበለጠ ውጤታማ እንሆናለን እና እናንተ በእኛ ዘርፍ ላይ ያላችሁ ሚዲያዎች ዘላለም ዘገዬን ለማግኘት ከፈለጋችሁ ከስር በምናስቀምጠው ስልክ ደውሉልኝ እንዲሁም ደግሞ እኛን ማበረታታት የምትፈልጉ ለረዥም ጊዜ ልታገኙኝ ጥረት ስታደርጉ የነበራችሁ ሰዎች እናንተም እንግዲህ ይህንን ስልክ ተጠቅማችሁ በዋትስአፕ እና በቴሌግራም ታገኙኛላችሁ ማለት ነው። እንግዲህ የሁላችሁንም ድጋፍ የምፈልግበት ሰዓት ነው ብያለው። እኛን ማበረታታት፣ መደገፍ የምትፈልጉ ሰዎች አሁን ወደ ፊት ለፊት ነውና በግልጽ አግኙን ማለት ወዳለው። ሌላኛው ነገር ደግሞ ከምንም ጊዜ በላይ ደግሞ የብዙዎቻችሁን ችግር ለመፍታት የተነሳንበት ሰዓት ነው። ስለዚህ የተለያየ ችግር ያለባችሁ ሰዎች እንግዲህ እኛ ለምንፈታው በእኛ አቅም ልክ ነው ብላችሁ የምታስቡት ታሪክ ያላችሁ ሰዎች ያላችሁበትን ሁኔታ በዋትሳፕ እና በቴሌግራም ባስቀመጥ ነው፣ በአጭር የጽሁፍ መልእክት እንደዚህ እንደዚህ አይነት ሁኔታ ውስጥ ነው ያለ ነው፣ እባክህ ዘላለም ደግፈን በሉኝ። ለእናንተም እንደርስላችኋለን ማለት ነው። በተለያየ የዓለም ጫፍ ያላችሁ ሰዎች የዋትሳፕ እና የቴሌግራም ቻናላችንን ተጠቅማችሁ አግኙን ማለት እንወዳለን። እንግዲህ ባለፉት ዓመታት እጅግ በጣም ብዙ ነገር ሰርተናል። በጣም ብዙ የምንሰራባቸው ዓመታትም ደግሞ ከፊት ለፊታችን አሉ። ጉዞአችንን አንድ ብለን እንግዲህ በዚህ ቪዲዮ ጀምረናል። የመጀመሪያ ቤተሰብ የምትሆኑት እናንተ ናችሁ። ሰብስክራይብ እያደረጋችሁ የመጀመሪያ ቤተሰብ ሁኑ። እንግዲህ ጥሪያችን ለሁላችሁም ነው። ጥሪያችንን ሰምታችሁ ሰብስክራይብ ስለምታደርጉ ስለምደግፉን ሀሳብ አስተያየት ስለምትሰጡን ታሪካችሁን ስለምታካፍሉን አስቀድሜ በፈጣሪ ስም ላመሰግናችሁ እወዳለሁ ማለት ነው። ሁላችሁም ቤተሰቦቻችን ናችሁ። ያለፈውን ሁለት ዓመት የተጓዝነው በእናንተ እርዳታ ነው፣ በእናንተ ድጋፍ ነው፣ በእናንተ ማበረታታት ነው። አሁን ደግሞ እንግዲህ እንደ አዲስ ብቻዬን ይህንን ጉዞ ጀምረዋለሁ። የተቀላቀሉኝ ሰዎች አሉ ከጀርባ በካሜራ ቤኪ አለ። እንግዲህ ከዚህ በኋላ አብረን ጉዟችንን የምናደርግ ነው የሚሆነው። እንግዲህ አስቀድሜ ደጋግሜ ላመሰግናችሁ እወዳለሁ። እስከ ዛሬም እዚህ ያደረሰን የእናንተ እርዳታና ድጋፍ ነውና አሁንም አይለየን ማለት እወዳለሁ። እንግዲህ በአዲስ ቻናል ተከስቻለሁ። ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ ማለት እወዳለሁ። ዘላለም ዘገዬ ነኝ። ይሄ ቪዲዮ በዚሁ ያበቃል። ባይ ባይ። ቻው።